ይህን ያክል ዜጋ ሲሞት በአንድ ደቂቃ ሕሊና ጸሎት ብቻ የምናልፈው ባይሆን ደስ ይለኛል። ባንዲራችን ለአንድም ቀን ይሁን ለሁለት ቀን ምክር ቤቱ የሚያስቀምጠው አቅጣጫ መሰረት ዝቅ ማለት አለበት። ሁላችሁ ወደ እግዚአብሔር ጩ ደግም ወደ እግዚአብሔር። ክርስቲያኖች አይታደሙም። የክርስቲያን ደም የሚፈስባት አይደለችም ኢትዮጵያ። የቀበሌ አመራሩ፣ የወረዳ አመራሩ፣ የዞን አመራር፣ የክልል አመራር፣ የፌደራል አመራር ምን ሲሰራ የማንን ጎፈሬ ሲያበጥን ነው የነበረው? እንዳትፈራ ሞትን እንዳትፈራ እንዳትፈራ ተዋይዶን አደራ። ምንም ጦር መሳሪያ ያልታጠቁ የሰማይ ቤትን ታሳቢ ያደረጉ መናኞች ላይ በተደጋጋሚ ጥቃት ለሞት ለድብደባ ለእንግልት ሲዳረጉ ይታያል ከቅዱስ ሲኖዶስ ይልቅ የህዝብ ተወካዮች ምክር ቤት ለኦርቶዶክሳውያን ክርስቲያኖች ጥቃትና መሳደድ እውቅናና ጥያቄዎችን በማንሳት ከዚህም ባለፈ በጥቃቱና በሞት ለተጎዱ ክርስቲያኖች ሰንደቅ ዓላማ ዝቅ ብሎ እንዲውለበለብ ጥያቄዎች እየተነሱ ይገኛሉ። ቅዱስ ሲኖዶስ በዚህ ጉዳይ ላይ ባላየ ባልሰማ እስካሁን ድረስ በዝምታ አልፏል። ከዚህ ጋር በተያያዘ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ኢኦቲሲ ቲቪ አሁንም እያቀረባቸውና እያሰራጫቸው ያሉ ዜናዎችና መረጃዎች ጣቢያው ቢዘጋ እንጂ አገልግሎት እየሰጠ እንዳልሆነ ብዙዎች እየተናገሩ ይገኛሉ። ከዚህ ጋር ተያይዞ አሁንም የሚያወጣቸውና የሚያሰራጫቸው መረጃዎችና ዜናዎች የህዝበ ክርስቲያኑን ግድያ፣ መፈናቀልና ስደትን ሳይሆን እርስ በርሳቸው እየተካካቡ የግለሰቦች ጣቢያ ይመስል የአባ እንትና እናት ሞቱ፣ የአባ እንትና አባት አረፉ፣ በዛሬው እለት ሊቃነ ጳጳሳት የአባ እገሌን የመታሰቢያ ሀውልትን መረቁ የሚል ስላቂ የሚመስል ዜናዎችን እየለጠፉ ይገኛሉ። በዚህም ጉዳይ ላይ ኦርቶዶክሳውያን እጅግ ተስፋ በመቁረጥ ሌሎች አማራጮችን እያዩና እንደሚመለከቱ ይገኛሉ። ሰላም ውድ የንጋት ኮከብ ሚዲያ ቤተሰቦች፣ በዛሬው ዝግጅት ይህና ሌሎች መሰል መረጃዎችን ለእናንተ ለውድ ተመልካቾች ይዤላችሁ ቀርብ ያለው ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ መረጃዎች ደግሞ ሲለቀቁ ፈጥነው እንዲደርሷችሁ የደወል ምልክቷን በመጫን ላይክ፣ ሼር እያደረጋችሁ ወዳጅ ቤተሰብ እንድትሆኑ የምጋብዛችሁ ሙልጌታ ስዩም ነኝ። የቀበሌ አመራሩ፣ የወረዳ አመራሩ፣ የዞን አመራር፣ የክልል አመራር፣ የፌደራል አመራር ምን ሲሰራ የማንን ጎፈሬ ሲያበጠር ነው የነበረው? በኦሮሚያ ክልል በአርሲ ኦርቶዶክሳውያን ላይ እየተፈጸመ ያለው ጥቃትና ግድያ በተመለከተ ኦርቶዶክሳውያን ይህንን ጉዳይ እንድንለማመድ ከማድረጋቸውም ባለፈ እስካሁን ድረስ ቅዱስ ሲኖዶስ ልክ እንደ ባዳ እንደ ሐዘን ደራሽ መግለጫ አውጥቶ ዝም ከማለቶች ሌላ ያደረጋቸው ከመንግስት ጋር በጉዳዩ ጋር በመነጋገር እንዲሁም ጉዳትና ጥቃት የደረሰባቸው ኦርቶዶክሳውያን ክርስቲያኖችን ከመጠየቅ ከማጽናናት፣ ከመደገፍና ከማገዝ ይልቅ አሁን እያደረጓቸው ያሉትን ነገሮች ስንመለከት በጣም የሚያሳዝን በጣም የሚያስተዛዝብ ድርጊቶች ውስጥ አባቶቻችን ዛሬም ይገኛሉ። ከቅዱስ ሲኖዶስ ከአባቶቻችን በተሻለና እጅግ በበለጠ ሁኔታ ላይ ባለፉት አምስትና ስድስት ዓመታት ኦርቶዶክሳውያን ክርስቲያኖች ላይ የተፈጸመ ያለውን ጥቃት ግድያና ማሳደድ ከአካባቢ ማፈናቀልን ተግባርን በተመለከተ የመንግስት ተወካዮች፣ የህዝብ እንደራሴዎች የሆኑት የፓርላማ አባላቶች ይህንን ጉዳይ ጥያቄ ለመንግስት በማንሳትና በማቅረብ እስከ መቼ ድረስ ይህ ችግር ይቀጥላል፣ እስከ መቼ ድረስ ህዝብና ዜጋ እየተፈናቀለ የመንግስት አካላት የጸጥታ አካላት የማንን ጎፈር እያበጠሩ ተቀምጠዋል? መንግስት ለምንድነው ህግ የማያስከብረው የሚል እጅግ በጣም መረርና ደፈር ያሉ ጥያቄዎችን ያለፉት ዓመታት ሲያነሱ ነበር። አሁንም የቤተ ክርስቲያን አባቶች ይህንን ጉዳይ እንደ ዜና ከመመልከትና ከማየት ውጭ አብሮ ከኛ ጋር እየሰሙ እያደመጡ እንደሆነ ነው እየተመለከትን ያለ ነው። ይህንን ጉዳይ መረር ብለው ጠንከር ብለው በክርስቲያኖች ላይ እየመጣ ያለውን ስደትና መፈናቀልን ይቁ ማለት የሚገባቸው እነሱ ሆነው ሳለ በተገላቢጦሽ የመንግስት የፓርላማ አባላት ተወካዮች ጥያቄውን ሲያነሱ ስንመለከት ቤታችንና ህዝበ ክርስቲያኑ ምን ያክል የተራራቀ ሰፊ ልዩነት ውስጥ እንደገባን አመላካች ነገሮችን እየተመለከትን እንገኛለን። አባቶቻችን ይህንን ጉዳይ እየሰመሱ ከመቼ ድረስ ዝም ይላሉ ሞትን ለመር ነው መፈናቀልን ለመር ነው መሳደድን ለመር ነው አሁን እኮ ያለውን ነገር እኮ በሀገራችን በታሪክ ሆኖ ተሰምቶ የማይታወቅ ነገር ነው እየተፈጸመና እየተደረገ ያለው ነገር ይህን ነገር አይተን ምን ሲመጣ ነው ምን ሲፈጠር ነው አባቶቻችን ጠንከር ብለው የእረኝነታቸውን መንጋውን የመጠበቅ ኃላፊነታቸውን በአግባቡ ሊወጡና ክርስቲያኖችን ሊታደጉ የሚችሉት አሁን ኦርቶዶክሳውያን ክርስቲያኖች ወዴት ይሂዱ ወዴት ይሸሹ አርሲ ላይ እኮ መሄጃ መጠጊያ አጥተው የሚደርስላቸው የሚከላከልላቸው የመንግስት የጸጥታ አካል ባለመኖሩ ከሁሉ ነገር በላይ ደግሞ አባቶቻችን መንፈሳዊ አገልግሎት፣ የማጽናኛ ቃል፣ ድጋፍና እገዛ ማድረግ በሚገባቸው ሰዓት ላይ አሁንም እረኝነታቸውን ዘንግተውት አባቶቻችን መናገር የማንፈልገውን ነገር በእነሱ ላይ አንድ ቃል መናገርና ማንሳት የማንችለውን ጉዳይ እንድናነሳ ተደርገናል፣ ተገድናል። ዛሬ አርሲ ላይ የተፈጸመው ነገር ነገ መድረሻው የት እንደሚሆን ለምንድን ነው የማያስቡት? ከዳር እየገፋ የመጣው ጉዳይ ሄዶ ሄዶ ገፍቶ የቤተ ክርስቲያኒቱን ማዕከላዊ ቦታን የማጥቃት እንዲያለውን የምንመለከተውን በደልና ጥፋትን ማምጣት የሚችሉት እስከ አምስት ኪሎ ድረስ የተዘረጋ የተናበበ መዋቅራዊ ጥቃት እየተፈጸመ እንደሆነ እንዴት ነው የማይረዱት? እንዴት ነው የክርስቲያኑን ጮትና ለቅሶ ያልገባቸውና ያልተረዱት አባቶቻችን እኛኮ ልጆችን ልጆች ነን። እኛኮ እንደ ልጅ አንደበታችን ከአባቶቻችን የሚወጣውን የተግሳጽን የዘለፋን ቃል የምክርን፣ የቡራኬ ቃል እየተቀበለን እንደ ልጅ በመታዘዝ መኖር የሚገባን ሰዎች ነበር። ግን አሁን እየሆነ ያለው መጽሐፍ እንደተናገረው በተቀደሰው ስፍራ የጥፋትን ርኩሰት ስትመለከቱ ያን ጊዜ አንባቢው ያስተውል ብሎ ጌታችን ኢየሱስ ክርስቶስ እንደተናገረው አሁን ሽቅኛ እንድንናገር አባቶች እንደገና ቆልቆሉ ወደታች ልጆቻቸውን መጠበቅና መባረክ ሲገባቸው፣ እነሱ ዝም ቢሉ ድንጋዮች ይጮኻሉ ብሎ ክርስቶስ እንደተናገ ተናገረው አባቶቻችን ዝም ቢሉ ባይናገሩ ስለ ልጆቻቸው ባይገዳቸው ስለ ልጆቻቸው ባይቆረቁራቸው የልጆቻቸው ሞት ስደት መፈናቀል ግድያ ግድ ባይሰጣቸው እንደ ሰውነት እንደ ሰብአዊነት እንዳሉበት የመንግስት ስራ ኃላፊነት የህዝብ ተወካዮች ምክር ቤት አባላት ይህንን ጉዳይ ለመንግስት ጥያቄ በማንሳት እስከ መቼ ድረስ ክርስቲያኖች እየተገደሉ መነኮሳት ለነፍሳቸው ያደሩ አባቶች ጥቃት እየተቀበሉ ይኖራሉ በማለት ጥያቄያቸውን አንስተዋል። ጥያቄ ማንሳትን ብቻም አይደለም። ለምንድነው የሐዘን ቀን ስንት ዜጋ ሲሞት ነው ስንት ሰው ሲያልቅ ነው የሐዘን ቀን ሊታወጅ የሚችለው በማለት ሰንደቅ ዓላማ ዝቅ ብሎ የሐዘን ቀን ብሔራዊ የሐዘን ቀን እንዲታወጅ ሁሉ ጥያቄ ሲያነሱን ስንሰማ እስኪ የፓርላማ አባላት ያቀረቧቸውን ጥያቄዎች በበርካታ ጊዜያቶች የተላለፉ በመሆናቸው እስኪ ለመረጃ ያክል የተወሰኑትን ላቀርብላችሁና ወደ በኋላ ተመልስ እንመጣለን ይህን ያክል ዜጋ ሲሞት በአንድ ደቂቃ ህሊና ጸሎት ብቻ የምናልፈው ባይሆን ደስ ይለኛል ባንዲራችን ለአንድም ቀን ይሁን ለሁለት ቀን ምክር ቤቱ የሚያስቀምጠው አቅጣጫው መሰረት ዝቅ ማለት አለበት። ዝቅ ብሎ መብለብለን መቻል አለበት። ማን ሲሞት ነው ታዲያ ባንዲራችን ዝቅ ሊል የሚችለው? ይህን ያህል ዜጋ እያለቀብን በሟቾች ወገኖች እናት አባቱ በሞቱበት ልጁ በሞተበት ሚስቱ በሞተችበት ሰው ጫማ ውስጥ ሁነን ጉዳት ነው እንየውና እንመዝ ነው። ስለዚህ ኢትዮጵያን ከጎናችን ናቸው ሊል የሚችለው ያ የተጨፈጨፉበት ሰው ወገኑ ያለቀበት ሰው ሐዘናችን ልንገልጽ የምንችልበት መንገድ ሲቀመጥ ስለሆነ ባንዲራችን ለአንድም ቀን ሆነ ለሁለት ቀን ሆነ በሚቀመጠው አቅጣጫ መሰረት ዝቅ ብሎ የሚሉበት ሁኔታ ቢፈጠር የሚል ምንም ጦር መሳሪያ ያልታጠቁ የሰማይ ቤትን ታሳቢ ያደረጉ መናኞች ላይ በተደጋጋሚ ጥቃት ለሞት ለድብደባ ና እንግልት ሲዳረጉ ይታያል። ለመሆኑ መንግስት እንደዚህ አይነት ተደጋጋሚ የንጹሀን የቤተክርስቲያን አገልጋዮችን ከሞት ድብደባ ና እንግልት ለመታደግ አግባብ ያለው የጸጥታ ኃይል የማይበድበው ለምንድን ነው? ዜጎቻችን እያለቁ ስለ ልማት የምናወራው ስለ መልካም አስተዳደር የምናወራው ስለ ማን ነው የሚለው በራሱ ይጨምቃል? ሌላው ከዚሁ ጋር ተያይዞ ጉዳዩ የብሄር ጥቃት እንደሆነ አድርገው የሚያስቡ ሰዎች አሉ። በእርግጥ ኦሮሚያ ክልል ውስጥ በዘርፈ ብዙ የሆኑ ጥቃቶች ናቸው በዜጎች ላይ እየተፈጸሙ ያሉት። የአሁኑ ግን የአርሲው ድንገት የመጣ ነገር ሳይሆን ካለፉት ዓመታት ጀምሮ ኦርቶዶክሳውያን ላይ በመዋቅር የተደራጀ የተናበበ በስውርም በግልጥም እየተሰራ ያለ ጥቃት እንደነበረ የምናውቀው ጉዳይ ነገር ነው። አሁን ኦርቶዶክሳውያን ይህን ሁሉ መከራ ጥቃት ሲቀበሉ ሲፈናቀሉ ሲገደሉ አካባቢ ላይ እንዲጸዱ ሲደረጉ፣ በጣም የሚገርመው አሁንም እግዚአብሔር እናንተ ዝም ብትሉ ድንጋዮች ይጮሃሉ ብሎ እንደተናገረው በምዕራብ ወለጋ ጊምቢ የሚገኙ የኦሮሞ ኦርቶዶክሳውያን ክርስቲያኖች አርሲ ውስጥ እየተፈጸመ ያለው በክርስቲያኖች ላይ እየደረሰ ያለውን ጥቃት ግድያና መፈናቀልን እናወግዛለን፣ እንቃወማለን፣ እግዚአብሔር አምላክ ይጠብቃችሁ፣ እግዚአብሔር አምላክ ይደግፋችሁ በማለት እንግዲህ ጉዳዩ የብሔር ቢሆን ኖሮ በምዕራብ ወለጋ ጊምቢ የሚገኙ ኦርቶዶክሳውያን ክርስቲያኖች ይህንን ጉዳይ አያነሱም ነበረ። እያለቀ የተገደለ ያለው ኦርቶዶክሳዊ በመሆኑ ጥያቄያቸውን አደባባይ በማውጣት እግዚአብሔር አምላክ እንዲጠብቃቸውና እንዲራዳቸው ልመናቸውና ጸሎታቸውን አቅርብ። እስኪ እንከታተላቸው። ከዚሁ ጋር ተያይዞ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መገናኛ ብዙሃን ወይም ኢኦቲሲ ይህንን ጉዳይ ከመግለጥ ይህንን ጉዳይ ከመዘገብ በክርስቲያኖች ላይ እየምጥ ያለውን ጥቃትና ስደትን አደባባይ አውጥቶ ክርስቲያኖች ያላቸውን መረጃ እንዲሰጡ ከማድረግ ይልቅ አሁን በጣም በሚያሳዝን ሁኔታ ላይ አሁን ቤተክርስቲያናችን ያለችበትን ችግር የማይገልጥ የህዝበ ክርስቲያኖትን ድምፅና መፈናቀልን ስደትን ሞትን የማያስረዳ ለዓለም የማይገልጥ በጣም የወረደ ከነሱ የማይጠበቅ የቤተሰባቸውን መረጃ የቤተሰባቸውን ታሪክ እያወጡ መረጃ ብሎ ለህዝበ ክርስቲያኑ ማቅረባቸው በጣም እንድናዝን በጣም እንድናዝን ሆነናል። ጉዳዩ ከጥቃትና ከግድያ በላይ መሆኑን የምንመለከተው የመንግስት ተቋማት የመንግስት ሚዲያዎች ይህንን ጉዳይ እንኳን የዜና ሽፋን ሰጥተው አለመዘገባቸው አየር ላይ አለመዋላቸው እያልን እኮ ብዙ እየወቀስን እኮ ነው የመንግስት ተቋማትን እኮ። የራሳችን የቤተ ክርስቲያናችን የሚዲያ ጣቢያ የሆነው የኦቲሲ ምን እየሰራን ያለው? ወደ መንግስት ከመመልከታችን በፊት የመንግስት መገናኛ ብዙሃን ላይ ጣታችን ከመቀሰራችን በፊት መንግስታዊ ጣቢያናቸው ነፋና ነኢቢሲ እና ሌሎች መገናኛ ብዙሃን የራሳችን የቤተ ክርስቲያናችን ጣቢያ ኢኦቲሲ ግን የሚዘግበው የሚሰጣቸው መረጃዎች አሁን እኮ እዛ ስደት ውስጥ ተቀምጠው ደማቸው እኮ ሜዳ ላይ የፈሰሰ በአራዊትና በእንስሶች የተበሉ ጫካ፣ በስንት ቦታ ላይ ተደብቀው የሚገኙ ኦርቶዶክሳውያን የእኛን የህዝበ ክርስቲያኑን ድጋፍ የአባቶቻችን የማጽናኛና የማረጋጊያ ቃል በሚፈልጉበት ሰዓት ላይ ይህ የቤተ ክርስቲያናችን ጣቢያ ግን ሲዘግብ የነበረውን ነገር ተመልከቱ። በጣም የገረመኝ ነገር በትናንትና ሁለት ያቀረቡ ዜና እንዲህ ይላል የመጋቤ ስርዓት ወንዴሳ ጎሴ የ40 ቀን የእረፍት መታሰቢያ በጽዋ አቡነ ሳዊሮስና ሌሎች ሊቃነ ጳጳሳት በተገኙበት የ40 ቀን መታሰቢያ የሐውልት ምርቃት ተካሄደ ይላል። እንግዲህ ለሞተ ሰው ሐውልት ከማቆም በስደትና በጭንቀት ላሉ ሰዎች መቆም፣ ለነሱ መቆርቆር፣ ለነሱ መጮህ አይገባም ነበር አባቶች? ሐውልት መመረቅ ይበልጣል ወይስ እንደገና ህዝበ ክርስቲያኑን ኦርቶዶክሳውያን ማጽናናትና መባረክ ይቀድላል? ይሄን እኩኛ መናገር አይገባንም ነበር? መሬት ጋር ካለው ከምድር ካለው ነገር ላይ ከኦርቶዶክሳውያን ህይወት እና አኗኗር ጋር ለምንድን የማንታረቀው? ለምንድነው ችግሩ መሬት ላይ ያለውን ነገር የማንረዳው? አሁን ይህ ዜና ነው ወይ ሐውልት መመረቅ? በክብር የተሸኘን በክብር ያረፈን በአገልግሎት የኖረን ሰው እንዲህ ዜና ተሰርቶ ሲቀርብልስ ስናይ በጣም እንድንተዛዘብ አድርጎናል። ኢኦቲሲ ዛሬ ደግሞ የለቀቀውን ተመልከቱ። እማሆይ አጸደ ማርያም ተካ የቀብር ስነ ስርዓት ቅዱስ ፓትርያርኩ በት በተገኙበት ተፈጸመ ይላል እንግዲህ አባ ኃይለ ገብርኤል ነጋሽ የቅዱስ ፓትርያርኩ ልዩ ረዳት ወይም ደግሞ ጸሐፊ ተብለው ናቸው የተመደቡትና የተቀመጡት። የእሳቸውን እናት በመሞታቸው የዜና ሽፋን ተሰጠው። አባ ኃይለ ገብርኤልን ለማጽናናት ለማረጋጋት፣ ይህ ሁሉ የምንመለከታቸው ሊቃነ ጳጳሳት በቅዱስ ስላሴ ካቴድራል ተሰብስበው ስርዓተ ቀብር እየፈጸሙ ነው ያሉት። አርሲ ላይ የወደቁትን ማን ይጠይቅ የሚቀብራቸው አቶው ሜዳ ላይ የወደቁትን አራዊት የበላቸውን በየሜዳው ተበትነው ያሉትን ማረፊያ መጠጊያ ያጡትን ማን ነው እረኛ ሆኖ ይህን መንጋን ሊጠብቅ የሚገባው አራት ኪሎ ብቻ የሞቀ የደመቀ ከተማ ላይ ተቀምጦ የቤተሰብ ጉዳይ ይመስል ይህን ሚዲያ የህዝበ ክርስቲያኑን ችግር የህዝበ ክርስቲያኑን ብሶት የኦርቶዶክሳውያንን መከራ አደባባይ አውጥቶ ከመዘገብ ከማጋለጥ የቤተሰብ ጉዳይ የእርስ በርስን ጉዳይ ያቀርቡ አሁን የአባገሌ እናት ሞቱ ፓትርያርኩ በተገኙበት ሊቃነ ጳጳሱ በተገኙበት ስርዓተ ቀብር ተፈጸመ ተብሎ ይህ ዜና የሚበቃ ነገር ነው በጣም የሚያስተዛዝብ በጣም የሚያገማምት ነገር ነው። ከዚሁ ጋር ተያይዞ የጠቅላይ ቤተ ክህነቱ ሆና ስራ አስኪያጅ አቡነ ሳዊሮስ ኦርቶዶክሳውያን በአርሲ እያለቁ ኦርቶዶክሳውያን በአርሲ እያለቁ እየተገደሉ እየተሰደዱ አሁን እሳቸው እንደ ስራ አስኪያጅነታቸው የቤተ ክህነቱ ጠቅላይ ስራ አስኪያጅ እንደመሆናቸው እሳቸው ይህን ጉዳይ አንቀሳቅሰው ካልመሩት ካላንቀሳቀሱት ኦርቶዶክሳውያንን ካልጎበኙ ድምፃቸውን ከፍ አድርገው ጥቃቱ እንዲቆም ካላደረጉ በቀር ማን ነው ይህንን ጉዳይ ኃላፊነት ሊወስድ የሚችለው? እሳቸው ግን የሚሰሩት ይሄን ነገር ተመለከቱ ዜናውን ብፁ አቡነ ሳዊሮስ በቤቶችና ህንፃዎች አስተዳደር ልማት ድርጅት ቢሮ ጉብኝት አደረጉ ይላል አርሲ ላይ ያለውን እስኪ ተመለከቱ የአርሲ ኦርቶዶክሳውያን እስኪ ተመለከቱ የቤተ ክርስቲያን ዓላማዋ ምንድን ነው የቤተ ክርስቲያን ግቧ ምንድን ነው ነፍሳትን መጠበቅ እኮ ነው ለክርስቶስ የተዋጁትን ክርስቲያኖችን እኮ መታደግ እኮ ነው መንጋውን መጠበቅ ነው እረኛውን እኮ ማሰማራት ነው ቤተ ክርስቲያን በህንፃ ግንባታ ውስጥ በገበያ ማዕከል ውስጥ ግንባታ ተሳትፋ፣ አሁን ይህንን ቤተ ክርስቲያን አባቶች አርሲ ሄደው ማጽናናት፣ መጎብኘት፣ ማረጋጋት ጉዳዩን በማጋለጥ ጥቃት የሚያደርሱ ሰዎችን መንግስት እንዲያቆም እንዲያስታግስ ጫና ማድረግ ሲገባቸው ማይጠቅም ድንጋይ በድንጋይ እየተገነባ ድንጋይ በድንጋይ ላይ እየታነጸ ነገ ለሚፈርስ የስላሴ ህንፃ አርሲ ላይ እየፈረሰ እየተበተነ። እነሱ አባቶቻችን ቤቶችና ህንፃዎች አስተዳደር ልማት ድርጅት ቢሮ ጉብኝት አደረጉ ተብሎ የእነሱ ማድረግ ደግሞ አይደለም። ይህንን ዜና ብሎ ኢኦቲሲ ዜና ብሎ ሽፋን መስጠቱ አየር ላይ መዋሉ ደግሞ በእውነት አዝነና ሚዲያ እንደሌለን ነው የቆጠር ነው። ቤተ ክርስቲያን ልሳን እንደሌላት ነው የቆጠር ነው። አሁን አርሲና ሌሎች ቦታዎች ላይ ኮ ኦርቶዶክሳውያን ግድያቸውን፣ ስቃያቸውን፣ መፈናቀላቸውን እያጋለጠ እየዘገበ ያለው ኮ ኦርቶዶክሳዊ ኮ የማህበራዊ ሚዲያ ኮ ተጠቃሚ ኮ ነው። ይሄን ነገር እያጋለጠ ያለው የቤተ ክርስቲያናችን ሚዲያማ የሚዘግበውን ነገር አየንኩም። የቤተሰብ ጉዳይ ነው እያወጣ ያለው የእንትና አርባ ተመረቀ። የእንትና አርባ ሀውልት ተመረቀ። የአባገሌ እናት አረፉ። ፓትሪያርኩ በተገኙበት ስርዓተ ቀብር ተፈጸሙ። በእውነት በጣም ያሳዝናል። እግዚአብሔር አምላክ ለቤተ ክርስቲያናችን አባቶች ልቦና አይስጥልን። እኛም የልጅነት መንፈስ ይዘን እንድንኖር እንድንታዘዝ እንጂ እንዲሽቅብ እንድንናገር አይገባንም ነበር። ግን እያየን ይህን ነገር በመመልከታችን እንድናዝንና ስሜታችን እንዲሰበር አድርጓል። እግዚአብሔር አምላክ ለምድራችን ሰላምን ይስጥልን። አሁን በስደትና በመፈናቀል ያሉትን ወገኖቻችን እግዚአብሔር አምላክ በምሕረቱ ይመልከታቸው፣ በጎ በቸርነቱ የሚጎብኛቸው፣ በችግር በሕማም በሥቃይ ውስጥ ያሉትን የሚታደጋቸው። ቤተ ክርስቲያናችንን በደሙ የተሠራች በመሆኗ መከራና ፈተና የማያጣት ቢሆንም ግን እግዚአብሔር ለጠላቶቻው ፈቃድ አሳልፎ አይሰጣትም። እኛ እንድንማርበት ያለንበትን ቦታ እንድናቅ ይህን ነገር አሳይቶናል። እግዚአብሔር አምላክ ይህን ሁሉ አሳልፎ የሰላሙን ጊዜ የእርጋታውን ዘመን አምላካችን እግዚአብሔር ለቤተ ክርስቲያናችን ይመልስልን። አባቶቻችን በማስተዋል እንዲመሩን ቤተ ክርስቲያናችን እንዲጠብቁ እኛም በልጅነት መንፈስ እንድንመላለስና እንድናገለግል እግዚአብሔር አምላክ ይርዳን። ውድ የንጋት ኮከብ ሚዲያ ቤተሰቦች፣ ለዛሬ ያቀረብኩላችሁ መረጃ ይህን ይመስላል። በቀጣይ ጊዜ በአዲስ መረጃ ወደ እናንተ ስመጣ እስክመጣ ድረስ ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ይህ መረጃ ደግሞ ለብዙዎች ተደራሽ እንዲሆን ላይክና ሼር በማድረግ ወዳጅና ቤተሰብ እንድትሆኑ እየጋበዝኩ የምሰናበታችሁ ሙሉጌታ ስዩም ነኝ።